እዛው ያዘለኝ ጠላት የሆነ እዛው ያዘለኝ ጠላት የሆነ ገራችን ያሁን ሰው ተጽዕኖ ፈጣሪ ምናምን ይላሉ፣ በጣም የወዱኝ ሰዎች። እኔ ግን ሪል ተጽዕኖ ፈጣሪ እንደሆን በምን አውቃለው መሰላችሁ? በጣም ደስ የሚል ነው። አይቻለው፣ ቪዲዮ ሪፖስት አድርጌያለው። በጣም ነው ደስ ያለኝ፣ እውነት እና ደግሞ እንደ ጉባኤውን መሳካት ማገዝ የምትፈልጉ ሰዎች ካላችሁ ማገዝ እንፈልጋለን እያላችሁ መልዕክት አስቀምጦልኝ ራችሁ ለምን መንግስት አያደራጃችሁም? ይሄንን ጉባኤ ከማዘጋጀት ማንም ሰው አያስቆመንም። ራሳችሁን እያዞራችሁም፣ አረፋ እየደፈቃችሁም ቢሆን እኛ ጉባኤውን አዘጋጅተን ብዙ ነፍሳት ተሰብስበው የጌታችን የኢየሱስ ክርስቶስን ቅዱስ ስጋውን ክቡር ደሙን ሲቀበሉ በአይኖቻችሁ ታያላችሁ። በአይኖቻችሁ ወይ ከዛ በኋላ የሀሳቡ ደጋፊ ትሆናላችሁ፣ ወይ ከዛ በኋላ የምታፍሩ ሰዎች ትሆናላችሁ፣ በተናገራችሁት ንግግር ምታፍሩ የምትሸማቀቁ ሰዎች ትኖላለች። ወይ ደግሞ በቃ ሳትፈልጉት ፈልጉት በቃ ይሄ ነገርማ ትክክል ነው ብላችሁ ደጋፊዎች ትሆናላችሁ። እና ፈለገ አትናቴዎስ በቀላሉ የሚሰበር ሰው አይደለም። የሆኑ ሌሎች ምናልባት አንዳንድ ጊዜ በሌሎች አንዳንድ በጣም ውስጣቸው የዋህ በሆኑ ሰዎች ላይ የሞከራቸዋቸው ነገሮች እነሱን ሰብሮ ሊሆን ይችላል እና እዚህ ግን ስትመጡ በፍጹም በፍጹም አይሆንም። ይህንን ጉባኤ እናዘጋጀዋለን። ይሄ ጉባኤ እንዳይዘጋጅ የሚፈልጉ በነገራችን ላይ በጣም ብዙ አይነት ሰዎች አሉ። በጣም ብዙ አይነት ሰዎች ሰው ምንም አይነት ፍላጎት ይኖራቸው፣ በየትኛውም አይነት አንግል ይመለከቱት፣ እኛ ጉባኤውን ከማዘጋጀት ወደ ኋላ አንልም። እነሱ ያውሩ፣ እኛ ስራ እንሰራለን። ውሾች ይሄዳሉ ማነው፣ ግመሎች ይሄዳሉ፣ ውሾች ደግሞ ይጮሃሉ የሚባል አባባል አለ አይደል? የአረበኛ አባባል። በአረቡ አለም ግመሎች በጣም ውድ ውድ የሆነ እቃ ጭነው ረዥም ሀገር ያቋርጣሉ በበረሃ ማለት ነው። እና በየመንደሩ ደሮ የሚያገኟቸው የተለያዩ ውሾች ይጮኋሉ፣ ማይተዋወቁ ግን። በየመንደሩ ደሮ የሚያገኟቸው ውሾች በአጠቃላይ ይጮኋሉ። ግመሎች በጣም ውድ የሆነ ነገር ጭነው ነው በነገራችን ላይ በረሃ የሚያቋርጡት። የበረሃ መርከቦች ናቸው ግመሎች። ሰው ግመሎች የያዙትን ውድ ነገር ጭነው መልስ እራሱ አይሰጡም! በጌታ ሰላም ጸጥ ብለው ነው የሚሄዱት። ውሾች ደግሞ በየመንደሩ እየመጡ ይጮሃሉ፣ ይጮሃሉ። ምን እንዴት ብለው ነው የሚጮሁት? ውውው እያሉ። እስኪ ውውው በሉ ስ ኤኒዌይስ ውሾች እንደዚህ ይጮኻሉ፣ ግመሎች አይመልሱላቸውም። እና ስራ ላይም ልክ እኛ እንደዛነን ነው። በጭሁ የሚረዳን አምላክ አለ። ፈለገ አትናቴዎስ በራሱ አይመካም። ፈለገ አትናቴዎስ በሚከተለው ሰው አይመካም። ፈለገ አትናቴዎስ ከእርሱ ስር ቁጭ ብሎ በሚመር ሰው አይመካም። ዙሪያውም ያሉ ኦርቶዶክሲያን በአጠቃላይ በራሳቸው አይመኩም። የሚረዳን ሀሳባችን የሚያግዘን አንድ ሀያል አምላክ አለን። እርሱም ደግሞ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ነው። ስሙ የተመሰገን ይሆን አለቅ። ስለዚህ ሀሳባችንን ፍላጎታችንን ለእርሱ አደራ አሳልፈን ሰተነዋል። ከዚህ በኋላ ይህንን ነገር ማስቆም የሚፈልግ ሰው በአጠቃላይ ውጊው ከኛ ጋር ሲሆን ከእግዚአብሔር ጋር ነው። እግዚአብሔር ደግሞ ከፊት ቀድሞ ያሳካልናል። ሁላችሁም በጸሎታችሁ አስቡኝ። ክርስትና ስሜን ከዚህ በፊት ነገራችኋለሁ፣ ዛሬም እንገራችሁ ገብረ ሕይወት ብላችሁ ሁላችሁ ሁላችሁም በጸሎታችሁ አስቡኝ እሺ በቅዳሴ ጸሎት ስትገኙ በኪዳን ጸሎት ላይ ስትገኙ በቤታችሁ ሆናችሁ ደግሞ በጸሎት ቦታችሁ ላይ ቆማችሁ ጸሎት ለማድረግ ስትነሱ፣ እባካችሁ በቃ ይሄ ጉባኤ ይዘጋጅ ዘንድ የተለያዩ ሰዎች ከተለያየ አይነት የጨለማ አሰራር ነፃ ይወጡ ዘንድ እግዚአብሔር ረድቷቸው ከተለያየ አይነት መጥፎ ልምምድ አምልጠው ይወጡ ዘንድ እንዲህ አይነቱ ጉባኤ እውን ይሆን ዘንድ እባካችሁ ሁላችሁም ጸሎት አድርጉ። የእናንተም የሁላችሁም ጸሎት አይለየን። እግዚአብሔር አምላክ ከኃጢአት በስተቀር የልባቸው መሻት ይፈጽምልን እና፣ አዎ እንዴ፣ በወረወሩት ድንጋይ ልክ እንደዚህ ቤት ሰርተን ያሳያናቸው። ማን ወርውሩት አላችሁ ድንጋዩን? ኤኒዌይስ እግዚአብሔር አምላክ ከኛ ጋር ይሁን። እግዚአብሔር አምላክ ከፊታችን ይቅረብልን። ምንም አይነት ነገር አገልግሎታችን ከማገልገል አይገድበንም። ኦኬ፣ አይገድበንም። ማውራት የሚፈልግ ሰው በአጠቃላይ ማውራት ይችላል። የሚፈልገውን ነገር የሚፈልገውን ነገር በአጠቃላይ ማውራት ይችላል። እኛ ስራ ላይ ነን። ፈለገ አትናቴዎስ የክርስቶስ ኢየሱስ ተቋሚ ነው ብሎ ሊያወራ፣ እኛ አንሰሙ መልስም አንሰጠውም። ስራ ላይ ነን። እኛ አንዱ መጥቶ ፈለገ አትናቴዎስ የተሃድሶ አባል ነው፣ የተሃድሶ እንቅስቃሴ አራማጅ ነው እያወራ፣ ብራዘርሱ እኛ ስራችን እንሰራለን፣ አለቅም ሌላኛው መጥቶ፣ አይ ፈለጋ አትናቲዎስ ማለት እጅግ በጣም ምንድ ነው ማፊያ የሆነ ሰው ነው። እጅግ በጣም እንደ በጣም በሕገ ወጥ የመሳሪያ ዙውሮች ምናምን ይታማል ምናም አይታው እንደዚህ ንት ደግሞ ወደ ዜው ይመጡ ይችላሉ። አንሰማም እኛ እኛ ስራችን እንሰራለን። ምንም አይነት ርዕስ ይዘው ቢመጡ ዞር ብለን አንመልስል እንደ ሎጥ ሚስት ዞር ብለን የምናያቸው ሰዎች የሉ። እመኑኝ፣ የሚያወሩት ከኋላችን ስለሆነ ነው። እኛ ከፊት ለፊት ነን። ከቻሉ ይከተሉን ከቻሉ ደግሞ ልክ እንደኛ ይቅደሙ። ከዛ ውጭ ግን ዙር ብለን ለማንም መልስ አንሰጥም። እግዚአብሔር አምላክ ስሙ የተመሰገነ ይሁን እና ማገዝ የምትችል ሁላችሁ በጣም ትልቅ የገንዘብ አቅም ያላችሁ ሰዎች ካላችሁ በውስጥ መስመር ማገዝ እንፈልጋለን እያላችሁ ጻፉልኝ። እሺ፣ ማገዝ እንፈልጋለን እያላችሁ ጻፉልኝ። ይህን ነገር እውን እናደርገዋለን። እግዚአብሔር አምላክ ይርዳን። አሁን እንዲህ ስናደርግ ራሳቸውን የሚያዞራቸው አረፋ የሚደፍቃቸው አካላት ሊኖሩ ይችላሉ። ይሄ የእኔ ጉዳይ አይደለም። በቻላችሁት አቅም ውስጣችሁ ያለውን ይሄ መጥፎ የሆነውን አስተሳሰብ በቻላችሁት አቅም በጸሎትና በጥሩ መንፈሳዊነት ታከሙት። ካልሆነ ግን ስትንደፋደፉ ለለምን ስትንደፋደፍ አታድርም። እኔ አለፌ ነው የምሄደው፣ ተሻገሬ ስራዬ ነው የምሰራው። ይሰማል። ወይ ጌታ ኢየሱስ። እሺ በሉ ልወጣ ነው። አዲስ የለቀኩት ቪዲዮ አለ። እጅግ በጣም ከምወዳቸው ከሊቀ መዘምራን ቴዎድሮስ ዮሴፍ እና እጅግ በጣም ከምንወደው ዘማሪ ዳግማዊ ደርቤ ጋር በወላይታ ሶዶ ተገናኝተን ነበረ እና በዚህ አጋጣሚ በጣም የሚደምቁ አገልጋዮች ናቸው። በጣም በቤተክርስቲያናቸው በጣም ትልቅ የሆኑ አገልጋዮች ናቸው ግን እራሳቸውን ዝቅ አድርገው እንደ ታናሽ ሆነው በቃ እንዴት ልበላችሁ ለሁሉም ሰው ለሆነ ሰው አይደለም ለሁሉም ሰው እኩል ፍቅርን መስጠት የሚችሉ ሰዎች ናቸውእና የአገልግሎት ዘመኑን ያርዝምልን ከዚህም የበለጠ ቅዱስ ቤተክርስቲያን የሚያገለግሉበትን እድሜውን ዘመኑን እግዚአብሔር አምላክ አብዝቶ ይስጥልን። ወላይታ ሶዶ ላይ እጅግ በጣም ደስ የሚል እጅግ በጣም የሚለይ ልዩ የሆነ ጉባኤ ነበር የነበረው እና ያ ጉባኤ ደግሞ በሁለቱ ዘማሪያን በይበልጥ በይበልጥ በጣም በጣም እውነት ለመናገር ደምቋል። በሁለቱ ዘማሪያን እና ሁላችሁም እየገባችሁ ፕሊስ፣ ሁላችሁም እየገባችሁ ቪዲዮን ብዙዎች ያዩት ዘንድ ሼርና ኮፒሊንክ ሊንክ አድርጉት። ጀስት ስለምወዳቸው ብቻ ነው ቪዲዮን የፖሰልኩት። እሺ፣ ወዳችኋለሁ ሁላችሁንም የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። ማታ ሶስት ሰዓት እንገናኝ። እሺ ማታ ሶስት ሰዓት ማታ ሶስት ሰዓት እንገናኝ። ደህና ሆኖ ወዳቸዋል ነው። እዛው ያዘለኝ ጠላቴን፣ እዛው ያዘለኝ ጠላቴን፣ እዛው ያዘለኝ ጠላቴን፣ እዛው ያዘለኝ ጠላቴን። በጣም እኔ አንድ ነገር ልንገራቸው። እኔ አሁን ሰው ተጽዕኖ ፈጣሪ ምናምን ይላሉ፣ በጣም የወዱ ሰዎች። እኔ ግን ሪል ተጽዕኖ ፈጣሪ እንደሆንኩ በምን አውቃለሁ መሰላችሁ? የምናገረው ንግግር እየመረራቸው ሳይጥማቸው፣ ጌታ ምስክር ሳይጥማቸው፣ የምናገረው ንግግር እየመረራቸው እየደበራቸው ሁሉም ሰው እዚህ ቁጭ ላያዳምጠኛል። ይሄ ዛትስ ዋት ዊ ኮል ተጽዕኖ ፈጣሪ በነገራችን ላይ የምንናገረው ንግግር በአጠቃላይ የጥማቸው መስማት አይፈልጉም ኦርቶዶክስ የከፍታን ማየት አይፈልጉም ኦርቶዶክሳዊ የሆኑ ሰዎች የክርስቶስ ኢየሱስን ወንጌል ይዘው እውነተኛውን የወንጌል ብርሃን ለዓለም ሲገልጡ ማየት አይፈልጉም ግን ቁጭ ላይ ያዳምጣሉ ቲክታክ እኮ አመቺ ነው የማይመቻቸው ነገር ልክ ስትሰሙ ምን ታደረጋላችሁ ጃስት የኤክሷ መለከተ ትጫሉና ከላይቭ መውጣት ትችላላችሁ በጣም የሚገርማችሁ ነገር በጣም ነው የሚገርም። እኔ በጣም ነው የሚገርመኝ እዚህ ውስጥ እኔን የማትወዱ ሰዎች ስ አንዳንድ ቁጥር ጻፉ። እኔ በጌታ ፍቅር ወዳቸዋለሁ ሁላችሁ ነው በቁም ነገር። ይኸው አንድ ቁጥር፣ ይኸው ማይወዱ ሰዎች እየጻፉ እኔን የማትወዱ ሰዎች አንዳንድ ቁጥር ጻፉ። እኔን በጣም እንደው ስታየው የሚያንገሸግሻችሁ በተጠሉኝ ሰዎች ታው የምትወዱ ሰዎች አጻፉ እያዩቸው ነው የማትወዱኝ ያልኩት። ኧረ በለው ኧረ በለው አታ አታ አንድ ቁጥር ወጥ አረ ሌላ አንድ አጥቼ ነው ትልቁን አንድ ነበር ምጽፈው። አረ ነው ከራስ እኔ እየተቆረጡ ነው እ ሲስ፣ ድምፅ ይሰማል። ሲስ የእኔ ድምፅ ይሰማቸዋል። ኦ አለው። እሺ፣ እግዚአብሔር አምላክ! እንዴ፣ ኤኒዌይስ፣ እንጠላሃለን ብላችሁ አንዳንድ ቁጥር ይጻፋችሁ። እውነት እውነት እውነት በክርስቶስ ፍቅር እውነት ወዳችኋለሁ። እውነት ከልቤ በከልቤ እውነት ነው። በክርስቶስ ፍቅር ወዳችኋለሁ። በቃ ወዳችኋ እኔ ወዳችኋለሁ። ሰው መጥላት የስናት ጤናማ የሆነ ነገር እና እናንተም ውደዱ። እሺ እንደዚህ ጥሩ አይደለም፣ መጠላላት እኔ ወዳችኋለሁ ሲዝ

ምን፣ አንድ ላይ ነን ነው ጉዳዩ? አልገባኝም። ያቆን እንዴት ኖት? አዎ፣ እግዚአብሔር ይመስገን፣ ሁሉ ሰላም፣ ደህና ነኝ። በረከቶት ይደርብኝ፣ በረከቶት ይደርብኝ። በጣም ደስ የሚል ነው፣ አይቻለሁ፣ ቪዲዮ ሪፖስት አድርጌያለሁ። በጣም ነው ደስ ያለኝ። እውነት አለመታደል ነው አለመሄድ እራሱ። እዛ ምን አለበት ከርሶ ጋር በተከተልነው ይሄ በረከት ሊያመልጠኝ አይገባም ነበር። ያው እውነት ነው እውነት ነው። ሊያመልጠኝ ነው። ፈለገዬ እንዴት ነህ? ተመስገን ሁሉ ሰላም ናቸው፣ ሰላም ደምና አለ መላእክት። እግዚአብሔር ይመስገን። እንግዲህ እኔ አልጠላህም፣ እወድሃለሁ። ምናልባት አይዲዮሎጂህን ባልቀበል አልጠላህም። ይሄ መጥላት ከእኛ አልተሰጠንም፣ አልተፈቀደልንም ግን አይዲሎጂን ላልቀበል ይችላሉ ይሄ ደግሞ መጥላት ነው ብያ አስብ በነገራችን ላይ ፕሮቴስታንት የሆነ ትክክል በምንም ነገር አንዳችን እንዳትሰሩ ምክንያቱም ጀነራላይዝድ የማድረግ አላማ የለም እዚህ ጋር ከስር እንጠላሃለን ያሉ ሰዎች የምንም እምነት ተከታይ ቢሆኑ አቋማቸው ትክክል ነው እያለን አይደለም። እና ደግሞ የፕሮቴስታንት እምነትን ተከታይ ናቸው ምናምን ብለን ጀነራል የዘጋ ነገራቸው ትክክል ነህ። የእኛን ሀሳብ ልትቃወም ትችላለህ፣ ግን አይ ነው እንደምትወደን እንግዲህ እንረዳለን። ለዛው ነው ይው አስገቡኝ ብለህ የገባኸው እና መልክ ዜሪ ያክብረልኝ። እኛም በክርስቶስ ፍቅር እንወድሃለን። ተባረክልን እንዴት ኖት እ ወንድማችን ወይ? እንዴት ኖት እ ሆናችሁ ነው? እ የት ነህ? ልደት ልደት ነው። የሚያውቁ የገጠር ልጅ አይደለሁ፣ የክፍለ ሀገር ልጅ ነኝ። እዛ የማን የይልማ መዝሙር ማይክ ማይክ ልዝጋ? ነው ልጅ ማለት እንዴት ነው? ይቻልክበት ከተመስገን ጋር ነው ነው አይሰጥ አይደል የሚባል ላይቺ እኛ አራት ኪሎ አካባቢ ነው ነው እና ዘምሮ የእንድማ መዝሙር ይመቻቸዋል። እኮን ዘምሮ ዴስ ፕሬዝ ጋድ እዛ

አንቺን የያዘ ሰው ምን ይጎልበታል ምንል ጃሽበረክ ዘርመከርባይ ኖረ እሺ የእኔ ተወዳጆች ኒስ እኔ ጨርሻአለው እና ማታ ሶስት ሰዓት እንገናኝ እኔ ቤት ያላችሁ ጊፍተሮች ሁላችሁ እንዳትቀሩ እና ደግሞ ለጉባኤው መሳካት ማገዝ የምትፈልጉ ሰዎች ካላችሁ ማገዝ እንፈልጋለን እያላችሁ መልዕክት አስቀምጦልኝ ሰው። አርብ ማታ እንግዲህ ልዩ ፕሮግራም ይኖረናል ማለት ነው። ጌታ ይርዳን፣ ጌታ ይርዳን። አርብ ማታ ልዩ የሆነ ፕሮግራም ይኖረናል፣ ሁላችሁ እንዳትቀሩ። ዛሬ ማታም አለን። ያው ቅድም እንዳልኩት የመጨረሻ ደግሞ እሑድ ሰሚት ጊዮርጊስ ቤተክርስቲያን ከቅዳሴ በኋላ ልዩ ጉባኤ ተዘጋጅቷል። እዛ ጉባኤ ላይ እንገኛለን እና እዛ አካባቢ ያላችሁ ኦርቶዶክስ የሆናችሁ እህት ወንድሞች በአጠቃላይ እንዳትቀሩ እንዳትቀሩ በአካል ደግሞ ተገናኝተን ቃለ እግዚአብሔር ተመምረን በዝማሬ ደግሞ ጊዜ ለአምላክ እናመሰግነዋለን ሁላችሁም እንዳትቀሩ ወንድማችን ተመስገን ምን እያልከ ነበር ስንት ነገር ላስተምረው በመዳ ነው። ምን ነው እየመከርኩት። አይ ጥሩ ነው። እኔ ሁሌ ድረስ የሚለው ኤርፎን ነው ሁ ማታዳመጥ በቃ እንገናኛለን አባቴ በጣም ጉባኤ አንተና ልደት እንዳያመልጣችሁ ይቺ የኦርቶዶክስ የመልካም ወጣት ፕሮግራም ላይ ተገኙ ኤኒዌይስ ምን ይታወቃል እግዚአብሔር በእናንተ ህይወት አንዳሽ ተአምረን ያደርግ ይሆናል ተገኙ ፕሊስ እሺ በነገራችን ላይ መገኘቴ ግዴታ የሆነው ሳለ ግን ይህንን ሀሳብ ይህንን ነገር ወደ አንተ አእምሮ ያመጣው አምላክ በጣም ነው የማመሰግነው። በጣም ድንቅ የሆነ ፕሮጀክት፣ ድንቅ የሆነ ሀሳብን ያመጣው እንገኛለን፣ ግዴታችን ነው። ከአንተ ብዙ እንማራለን ወንድሜ ከማለት ምን ስልክ አለው፣ እኔ በኤርፎን ነው የማዳምጠው። ይሄ እኔ ስልክ መሰለኝ። ችግር የለም እሺ። እሽታሙ ጊዜ ያከብረልኝ ወይ ጌታ ኢየሱስ። ኤኒዌይስ፣ የኔ ተወዳጆች፣ ሁላችሁንም እወዳችኋለሁ። ፈለገ አትናቴዎስ እንጠላሃለን ሰቶ የነበራችሁን ሰዎች እኔ እወዳችኋለሁ፣ እወዳችኋለሁ፣ እጅግ በጣም ነው የምወዳችሁ በክርስቶስ እናምናለን ብለን ሰዎችን በነገራችን ላይ መጠራት አንችልም። ስለዚህ እኔ እወዳችኋለሁ። እናንተም ከዚህ አይነቱ ሀሳባችሁ ጊዜ አምላክ ይመልሳችሁ። እና አርብ እንደግዜር መልካም ፈቃድ እንዳትቀሩ፣ በቃ ጀስት ተገኙና እነዚህ ሰዎች ምንድን ነው እስቲ የሚያደርጉት እስቲ እነማንን ነው እነ ፈለገ አትናቴዎስ እነማንን ነው እናግዛለን እያሉ ያሉት የሚለውን ነገር ጀስት መታችሁ ታዘቡ። ከዛ በኋላ ጀስት መቼም ሞራላዊ የሆነ ደግሞ ግዴታ አለብን አይደል? ሰባዊ የሆነ ደግሞ አስተሳሰብ አለ አይደል? በአይምሯችን ላይ ያኔ በቻል ይመስለኛል ፖዘቲቭ ቲንከር እንሆናለን። እና ሁላችሁም አርብ እንዳትቀሩ። ዛሬ ማታም ወንድማችን ቦራ ይመጣል። እንደ ጊዜ መልካም ፈቃዱ እሱንም ወደ ቅድስት ቤተ ክርስቲያናችን እንዲመጣ እንዲቀርብ በቻል ነው መጠን ያው እንግዲህ እንሞክራለን። እግዚአብሔር አምላክ ይርዳን። የእኔ ተወዳጆች እጅግ በጣም ነው የምወዳችሁ እጅግ በጣም ነው የምወዳችሁ። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። ማታ ሶስት ሰዓት እንገናኝ። ደህና ሁኑ። ማታ ሶስት ሰዓት እሺ።